የተከበራችሁ ተመልካቾቻችን አሁን ደግሞ የትራፊክ እንቅስቃሴን መለስ ብለን የምናይበት ነው። ላለፉት ሁለት ወራት የትራፊክ እንቅስቃሴን በኤ ኤም ኤን 24/7 እንግዲህ በጉግል ማፕ የሳተላይት ኢሜጆችን በመጠቀም እንዲሁም የካሜራዎቻችን ሌንሶች በተለያዩ አካባቢዎች ተገጥመው መለስ ብለን የአዲስ አበባ እንቅስቃሴ ምን ይመስላል ስንል ያው የምናይበት እንደነበር የሚታወቅ ነው። ታዲያ ዛሬ ለየት ባለ መልኩ ወደ ፌዴራል ፖሊስ ነው መለስ ብለን የምናየው። በፌዴራል ፖሊስ የእዝና ቁጥጥር ማዕከል አጠቃላይ በአዲስ አበባ ያሉ መንገዶች እንግዲህ በእንቅስቃሴ በካሜራ እይታ ውስጥ ይገኛሉ። እንግዲህ አዲስ አበባ በተለይ ማታ ማታ ከ11 ሰዓት እስከ አንድ ሰዓት ባለው ሰዓት በተለይ በርካቶች ከስራ ወደ ቤታቸውና ወደ ተለያዩ አካባቢዎች የሚሄዱበት የሚንቀሳቀሱበት መሆኑ ይታወቃል። በዚህ የትራፊክ ፍሰቱ እንግዲህ መጨናነቆች የሚታዩበት ነው። እንግዲህ በምስሉ ላይም እንደምንመለከተው በርካታ የአዲስ አበባ አካባቢዎችን ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ወይም ሲቹዌሽን ሩም ምናዊ ሁኔታ አለ ሲባል እንግዲህ በደንብ ማየት ይቻላል። እዛ ያሉ ባለሙያዎች ቀጥታ ያለውን ሁኔታ እንግዲህ ይመለከታሉ። ሪፖርተራችን ንጉሱ በቃሉ በቀጥታ ከማዕከሉ ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ይገኛል። ንጉሱ እንደምን አምሽታል? እንግዲህ ከኋላም እንደምንመለከተው ከፌዴራል ፖሊስ አጠቃላይ በሚባል ደረጃ የአዲስ አበባ ከተሞች መንገዶች በይታ ስር ናቸው። ምናዊ አሁናዊ መረጃ አለ ንጉሱ አመሰግናለሁ ተስፋው ነኝ። እንደምናምሽታል እንደምናምሽታችኋል የተወደዳችሁ ተመልካቾቻችን። እንግዲህ አንተም በመግቢያችን ላይ ቀድመህ እንዳነሳኸው አሁን የምንገኘው የፌዴራል ፖሊስ የእዝና ቁጥጥር ማዕከል ውስጥ ነው። በተለይም ደግሞ የፌዴራል ፖሊስ እንግዲህ ይሄ ሲሲቲቪ ሩም ማለት ነው። በተለይም አዲስ አበባ አሁን አሁን እንቅስቃሴዋ ምን ይመስላል የሚለውን ለ24 ሰዓታት እንግዲህ ቁጥጥር ያደርጋል ማለት ነው። እንግዲህ በተለይም ደግሞ ኤ ኤም ኤን 24/7 በጀመረባቸው ስርጭቱን በዚህ ሁለት ወር ውስጥም የትራፊክ ፍሰቱ ምን ይመስላል ሲል በአዲስ አበባ በተለያዩ አካባቢዎች ሪፖርተሮችን እየመደበ ቅኝት እያደረገ እንግዲህ አስፈላጊውን መረጃ ለከተማዋ ነዋሪዎች ሲያደርስ ቆይቷል ማለት ነው። ዛሬ ደግሞ በተለየ ሁኔታ እንግዲህ አዲስ አበባን አንድ ቦታ ላይ ሆነን እንመለከታለን ማለት ነው። ኤም ኤን 24/7 እንግዲህ ልክ እንደ ዛሬው ሁሉ በተለያዩ ጊዜያት ፎርማቱን እንደ አዲስ እያስተዋወቀን እየሰራ የሚቀጥል ነው የሚሆነው ማለት ነው። ተስፋው ነኝ እንግዲህ አሁን የምገኝነት የእዝና ቁጥጥር ማዕከልም እንግዲህ ስንመለከት እዚህ አካባቢ እንግዲህ ሁሉም የአዲስ አበባ አካባቢዎች በካሜራ እይታ ውስጥ ናቸው። እንግዲህ የምንመለከተውም እዚህ ወሎ ሰፈር አካባቢ ነው። አደባባይ እንግዲህ እንደምናየው የትራፊክ ፍሰቱ በተወሰነ መንገድ መጨናነቅ ያለበት በታች ደግሞ የተወሰነ ክፍተት ያለበት ሆኖ እንመለከተዋለን ማለት ነው። በሌሎችም አካባቢዎች ስንመለከት እንግዲህ የትራፊክ ፍሰቱ በአዲስ አበባ ምን ይመስላል የሚለውን እንግዲህ፣ ይሄ ደግሞ እዛው አካባቢ ነው የሚገኘው ማለት ነው። አጠቃላይ ግን በአዲስ አበባ የትራፊክ ፍሰቱ የተሳለጠ እንዲሆን የፌዴራል ፖሊስ በርካታ ስራዎችን ይሰራል ማለት ነው። ይሄ ደግሞ ይሄ የሲቹዌሽን ሩም ማለት ነው። ሁሉንም አካባቢዎች ከወንጀል መከላከል ጀምሮ የትራፊክ ፍሰቱን የሚቆጣጠርበት ትልቁ ማዕከል ነው ማለት ነው። አጠቃላይ ስለ ማዕከሉ ደግሞ ምን የሚሰራቸው ስራዎች ምንድን ናቸው ስንል እንግዳ ጋብዘናል። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። እጅግ አድርጌ አመሰግናለሁ እንግዳ፣ በቅድሚያ ራሱትን ያስተዋውቁልን። ስሜ ኢንስፔክተር አንድነሳ ይባላለሁ። በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ኦፕሬሽን ዋና ክፍል ኃላፊ ነኝ። እጅግ አድርጌ አመሰግናለሁ በድጋሚ በአዲስ ሚዲያ ኔትወርክ ስም። እንግዲህ ይሄ ማዕከል የሚሰረጠው አገልግሎት እስከምን ድረስ ነው? በተለይም ደግሞ የፌዴራል ፖሊስ የአዲስ አበባን የትራፊክ ፍሰት የተሳለጠ ከማድረግ አኳያ እየሰራ ያላቸው ስራዎች ምንድን ናቸው? በዚህ መካከል እንግዲህ የኢትዮጵያ ፌዴራል ፖሊስ በዋናነት የከተማውን የደህንነት ቁጥጥር ስራ በተሻለ ቴክኖሎጂ በተለይ አሁን ዘመኑ የደረሰባቸው የሲሲቲቪ ቴክኖሎጂዎችን በየጎዳናዎች ላይ አስቀምጠናል። በዚያ መሰረት ያው ከተማው ቁጥጥር ይደረጋል። 24/7 ቁጥጥር እናደርጋለን። በዚህም ደግሞ የኢትዮጵያ ፌዴራል ፖሊስ ብዙ ስራዎችን ይሰራል። በተለይ የተለያዩ ህዝባዊ በዓላት ሲኖር የተለያዩ የህዝብ ስብስቦች ባሉባቸው ኤሪያዎች ላይ ኦፊሰሮቻችን ቀድመው አካባቢው ላይ ይደርሳሉ። ያንን ደግሞ በካሜራ በማገዝ ደግሞ የመጨረሻ የደህንነት ስራውን እናከናውናለን ማለት ነው። ስለዚህ እዚህ ብዙ ስራዎች አሉ። በተለይ የቪአይፒ እጀባ ስራዎች አሉን። አዲስ አበባ ከተማችን በተለያየ ጊዜ የሚመጡ የተለያዩ የቪአይፒ ስብሰባዎች ኖሮና ዓለም አቀፍ ተቋማት የሚመጡበት ሁኔታ አለ። እንዲሁም የአፍሪካ ህብረት አለ፣ የተለያዩ የዲፕሎማቲክ ከተማም ስለሆነ ቪአይፒ ይበዛበታል። እዛ ላይ ስራዎችን እንሰራለን። በተለይ እንትኑ ደግሞ ይሄ ከተለያዩ ስቴክሆልደሮች ጋር በመሆን ደግሞ አጠቃላይ የካሜራውን ደግሞ የማስፋፋት ስራዎችን እንሰራለን ማለት ነው ስለዚህ አዲስ አበባ ላይ ያለው አጠቃላይ የሰላም ሁኔታ የደህንነት ሁኔታ አጠቃላይ ግለሰብን ጨምሮ የተለያዩ ሰዎች ይጠቀሙበታል ማለት ነው። ይህ ኮማንድ ሴንተር ላይቭ የተለያዩ ኦፕሬሽኖች እየተመራበት ያለ ስለሆነ እጅግ በጣም ጠቀሜታው እጅግ በጣም ትልቅ ነው ማለት ነው ስለዚህ እነዚህ ካሜራዎቻችን ባሉባቸው ቦታዎች ሁሉ ህብረተሰባችን ያው ደህንነት ተሰብቶት እየተንቀሳቀሰ ያለበት ሁኔታ ነው ያለው። ከዛም በተጨማሪ ደግሞ የትራፊክ ቁጥጥር ስራዎች እንሰራለን። በአብዛኛው እንግዲህ ክራውድድ የሚፈጠርባቸው ቦታዎች አሉን፣ እነዛን እዚያ አካባቢ ኦፊሰሮች አሉን፣ ትራፊክ ኦፊሰሮች ከእነሱ ጋር በመሆን መንገድ የማስለቀቅ ስራዎች እንሰራለን። የመኪና አደጋ ሊኖር ይችላል። የተለያዩ ኬዞች ይገጥማሉ። በዛ ጃሚንግ ይፈጠራል። ያንን የመኪና መንገድ መዘጋጋትን ቶሎ ቶሎ እንዲፈታ ያ ብዙ ስራዎች ይሰራል እዚህ ላይ ማለት ነው። ሌላው ደግሞ ያው በዚህ በኮማንድ ኮንትሮል ውስጥ ከሚሰሩ ስራዎች ውስጥ በተለይ ዜጎቻችን በሚንቀሳቀሱባቸው ቦታዎች ላይ ቢደርሳቸው አንዳንድ ነገሮች ይኖራሉ፣ የወንጀል ድርጊት ያለባቸው እነዚህ ደግሞ በመሰብሰብ ግጭቶች ሊከሰቱ ይችላሉ። የሰው ግጭት፣ የተሽከርካሪ ግጭት፣ ያለመተማመኖች ሲኖሩ አጠቃላይ ወደኛ የሚመጣውን ደግሞ ያንን በመሰብሰብ ሬል የሆነ ዳታ ለማስረጃ የሚጠቅሙትን ለወንጀል ምርመራ ስራዎቻችን እናቀርባለን ማለት ነው። በዛም ዜጎች እየተገለገሉበት ይገኛሉ። መልካም ኢንስፔክተር፣ ምናልባት የፌዴራል ፖሊስ ኢንጌጅሜንት አፍ አለና እሱ ሰፊ የሆነ የትራፊክ ፍሰቱን የሚያሳለጥ አገልግሎት ይሰጣል ዜጎችም በቀጥታ በአፕሊኬሽኑ መረጃ የሚሰጡበት ትልቅ አፕሊኬሽን ነው። እና እሱስ የትራፊክ ፍሰቱን ከማሳለጥ አኳያ የሚሰራው ስራ ምንድን ነው? አካታችነት ውስጥ እስከ ምን ድረስ ነው ማለት እንችላለን? እሱ ደግሞ የኢትዮጵያ ፌዴራል ፖሊስ ለቤተሰቡ እየሰጠው ገጸ በረከት ነው ማለት ይቻላል ምክንያቱም አሁን በደረስንበት ዘመን ፖሊስ ፖሊስን ለማግኘት የግድ ጣቢያ መሄድ መንገላታት የለበትም። የኢትዮጵያ ፌዴራል ፖሊስ ይሄንን እንግዲህ ቀድሞ አውቆ አስቦ የሌሎች ሀገራት፣ እንዴት ነው ማኔጅ የሚደረገ የሚለውን የፖሊስ ተቋማት ካየ በኋላ ለእኛ በሚሆን መልኩ ደግሞ ሀሳብ ከመነጨ በኋላ ወደ ትግበራ ተገብቶ ይሄ አፕሊኬሽን ኦልሬዲ ስራ ላይ ውሏል ማለት ነው። በዚህም ዜጎቻችን በተለይ የትራፊክ መጨናነቅ ሲኖር መንገድ ላይ ረጅም ጊዜ ሲቆዩ ምንድን ነው እንደዚህ አይነት ቦታ ላይ መንገድ ተዘጋግቶብናል ብለው በኢኤፍፒ አፕ ቴክስት ያደርጉልናል። የተዘጋጋውን ቦታ ፎቶ አንስተው ይልኩልናል። ግጭት ሲኖር በዛ አፕሊኬሽን ፎቶ፣ ቪዲዮ፣ ኦዲዮ ስለምንቀበል በዛ ይልካሉ። ስለዚህ እኛ ደግሞ ካለን ቼን ጋር ምክንያቱም መዋቅሮች ስላሉን የትራፊኩን ሀይል እዛ ቦታ ላይ ያለውን የማንቀሳቀስ መንገዱ እንዲከፈት የማድረግ ስራዎች እንሰራለን። ስለዚህ በዚህ በካሜራ እናያለን ያለን በዛኛው፣ ደግሞ በአፕሊኬሽኑ የሚመጣውን ደግሞ በዛው ፖሊስ ቶሎ ደርሶ አካባቢውን ክሊር እንዲያደርግ መንገዱን እንዲከፍት እናደርጋለን። ይሄ እንግዲህ ትልቅ ነገር ነው እዛ ቦታ ላይ እየተሰራበት ያለው እና ይሄ እየተመጋገበ ነው የሚሄደው ከኮማንድ ኮንትሮሉ ከአፕሊኬሽኑ ጋር። ስለዚህ እንግዲህ ዜጎቻችን ይህንን አፕሊኬሽን አውርዶ መጠቀም አለባቸው ለእያንዳንዱ ነገር ከፖሊስ ለሚፈልጉት አገልግሎት በሙሉ ይሄንን አፕሊኬሽን ኢኤፒፒ አፕ ፕሌይ ስቶርና አፕ ስቶር ላይ አለ። አውርደው በቀላሉ ጆይን ማድረግ ይችላል፣ መጠቀም ይችላሉ። ይሄ እንግዲህ እስከ ቤተሰብ ድረስ ማስተዋወቅ አለባቸው ዜጎቻችን። ያው መሰልጠን አለበት። ታክሲ ላይም ለሚደረጉ አላስፈላጊ የሆኑ ታሪፍ ጭማሪዎች ወይም ደግሞ አብዝቶ መጫንም መጠቆም ይቻላል። አዎ አሁን ዜጎቻችን እንግዲህ በአብዛኛው የተጠቀሙ መጥተዋል። ታክሲ ላይ አሁን ለሚገጥማቸው ነገር ታክሲ ላይ አንዳንዴ በጣም ከአቅም በላይ ሰው እንዲጫን ያደርጋሉ። ከፍዬ ተንገላትቻ አለው በዚህ መኪና ታርጋ ብሎ ፎቶ አንስቶ ወደኛ አፕሊኬሽን ይልካል። ወዲያው ነው የምንይዘው ታክሲ እንዲሁም ደግሞ ታሪፍ ተቀምጠዋል። መንግስት ታሪፍ ካስቀመጠ ውጪ ትርፍ የሚያስከፍሉትን ደግሞ በዛው ልክ ዜጎቻችን አሁን ወደኛ ይልካሉ። በብዛት ያንን ወዲያው ነው እኛ እናስዛለን፣ እዛው መስመራቸውን ስለምናቅ እንቀጣቸዋለን። ማለት ለዚህ ዜጎች ኮምፎርት ተሰምቷቸው እንዲሄድ፣ ትራፊኩም ነፃ እንዲሆን፣ ጤነኛም እንዲሆን። አንዳንድ ትርፍ ሲጫን ደግሞ ምንድን ነው የሚሆነው ተሽከርካሪ ከአቅም በላይ ሲጭን ከቁጥጥር ውጭ ይሆናል። አንዳንዴ አደጋም ሊያደርስ ይችላል። ስለዚህ አንድ ሰው ትርፍ ተጭኜ ሂጃለሁ ብሎ ወይም ደግሞ ትርፍ ተጭኖብኛል ካለ ሕይወቱንም የሌሎችንም ሕይወት እየጠበቀ ነው ማለት ነው። ስለዚህ ዜጎቻችን በዚህ ነክተዋል። እኛም ደግሞ የምናገኘውን መረጃ ትክክለኛውን ዳታ ወስደን አስፈላጊውን በህጉ በምንፈቅደው መሰረት እንሄድበታለን፣ በቁጥጥር ስር እናደርጋለን። ስለዚህ ዜጎች መብታቸውን ማስከበር አለባቸው ማለት ነው በዚህ በኩል። ስለዚህ አሁን በዚህ በኩል ደግሞ ዜጎቻችን ጆይን እያረጉ ነው፣ እየተጠቀሙበት ነው። ይሄንን እያሰፋን እንሄዳለን፣ እያስተዋወቅን እንሄዳለን። እንግዲህ ይሄ ጉዳይ ምንድን ነው የሚሆነው ሂዶ ሂዶ ያው ዜጋው የራሴ አፕ ብሎ መያዝ አለበት ማለት ነው። ኢኤፍፒ አፕ እጅግ በጣም ዜጎቻችን መጠቀም አለባቸው። ቅድም እንዳልኩት ፎቶ አንስቶ ወይም ከጋለሪ ቀጥታ መላክ ይችላሉ። ሁሉንም መረጃ በአንድ መላክ ይችላሉ እና ይሄንን ደግሞ አውቀው እንዲጠቀሙ እናበረታታለን፣ እንመክራለን ማለት ነው። እጅግ አድርጌ አመሰግናለሁ ኢንስፔክተር ታንዩ፣ አዲስ ሚዲያ እጅግ እናመሰግናለን። ተመልካቾቻችን እንግዲህ የምንገኘው የፌዴራል ፖሊስ የእዝና ቁጥጥር ማዕከል ውስጥ ነው። አዲስ አበባን እንግዲህ በምትመለከቱት መልኩ 24/7 እንግዲህ እንቅስቃሴዋን ይቃኛል ማለት ነው። ማዕከሉ ከዚህ ባሻገርም ደግሞ የተለያዩ ጥቆማዎች ቢኖሩ ታክሲ ላይ አላስፈላጊ ማጭበርበሮች ቢፈጠሩ እንግዲህ በኢትዮጵያ ፌዴራል ፖሊስ አፕሊኬሽን በመግባት ዜጎች በቀጥታ ጥቆማ በመስጠት ወንጀለኞችን መያዝ ይቻላል ማለት ነው። ኤ ኤም ኤን 24/7ም እንግዲህ በተለያዩ ጊዜያት ፎርማቶችን እያሻሻለ በርካታ መረጃዎችን ወደ እናንተ የሚያደርስ ነው የሚሆነው። ተስፋ ሆነኝ የነበረኝ መረጃ ይሄ ነው። አመሰግናለሁ። ሪፖርተራችን ንጉሱ በቃሉ ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ሲሽሩም ስላደረስከን አጠቃላይ መረጃ እጅግ አድርገን እናመሰግናለን። ለአንተም ለእንግዳ መልካም ምሽት ይሁንላችሁ።